እዚህ ቲክታክ እንዳንቺ የሚወደድ ሰው የለም። የሰው ፍቅር አለሽ አንቺ እሱም የሆነ የሚያንገበግባትች በት- እና ብዙ እንደዛ ትሆኝ ይገባኛል። ግን እንደዛ ደግሞ ወደ አንድ ጓደኛሽ እኔ ጋርም ብዙ ጓደኛ ነው ያለሽ ደውላ አድርገሽ መጫወት። እግዚአብሔር ይመስገን ሰው ሞልቷል፣ ሰው ሞልቷል። እንዳንቺ እድለኛለ ደግሞ በዚህ ምድር እኛ እኮ አይተናል እኮ በክፉ ሰዓት ያው ሁላ ሰው ቆሞ እኮ አይተናል በቃ ላንቺ በቂ ነው። ኢትዮጵያዊ እንዳለ ነው የሚወድ እንደነዚህ አይነት ሰዎች አይደለም። ላንቺ የሚወድ ስንት ጥሩ ስረው ሰው ስንት ስንት ስንት፣ እኔ እውነቴን ነው ምልሽ፣ በቃ በጣም በጣም ኢትዮጵያውያን ይሄን ያክል ነው እንደሚወዷት እስከምል ማለት ነው። እና እችን የሆኑ ጥቃቅን ነገሮችን ግምት ውስጥ አታስገቢ ልልሽ ነፍርዬ። በጣም የከፋኝ ቀሳይሽ እንዴ፣ እኔ ማስለቀሽኝ ምን ሆና ነው ደሞ ብዬ እንደውም በጣም ተናደድኩኝና እንዲምትላለች ልጄና ትኩሉ የእሷን ልጆች ያስቀማቻት ምናምን እያለች ስታወራ ማታ ላብድ ነበር። በቃ ላብድ እንደዚህ ጭንቅላቴ ሊፈነዳ ሶፋኒቲ ኒው ቴንክ ዩ ላብድ ነበረ ማታ። ተቀምተዋል እንደ እሷ ልጆች የእኔን ልጆች ነው እንጂ ቪዲዮ ፍርድ ቤት ቪዲዮ እዚህ ጋር አሁን ችግር የሆነው ይሄ ቪዲዮ ነው፣ የፍርድ ቤት ያለው ቪዲዮ። እሱን ልጇ ናት የላከችው፣ የሰይጣን ቁራጭ። ደህና ደህና ተናግሮ ነበረ አንሰማ ብየው ነው እንጂ እነሱ ያጠፉሻል፣ መቃብርሽን ነው የምትቆፍርልሽ ብሎኛል። አሎ፣ ፍርዬ እንድትመልሺላት ነው የፈለገችው። ስመለሽቁር ደግሞ አሁንም ሪከርድ ያደርጋሉ። ስለዚህ ተጠንቀቂ። ደስቲወይ ተጠንቀቂ እሺ። የምትመልሺውን ነገር እሷ የምትፈልገው እንደ ዳሽ ክህደቱ አንተን እንዲልሽ ነው። ምን አባቷ ታረገኛለች ከዚህ በላይ አይደለም? ፍርዬ የውልሽ፣ አሁን አንቺ በምትመልሽ ሰዓት ሪከርድ ካረቁ፣ አሁንም ሌላ ነገር ነው የሚያቀርቡብሽ። ስለዚህ ረጋ ብለሽ እንዳሁን እንዳለሽ እኩል ሆነ ምንም እኮ ምታፈርስብኝ የለም ምትንደው የለ ምንም ነገር የለም እኮ ምትከልጅ በላይ እንትን እንዳለች አሁንም ግን የምትፈልገው ተቀይረሽ፣ ወይ ተሳድበሽ፣ ወይ ምን ብለሽ ማስረጃ ነው የምትፈልገው እንጂ ልጇ እንዳደረገሽ ታውቅ ነበር። መቀየር ትችል ነበር ብዙ ነገሮችን። የዛኔ ግአራሽ ልጄን ዘጋዋታለች። ግን መታ አልነገረችሽም። አልነገረችኝም። ሆዴ ግን ነግሮኛል ሆዴ። ምንም ማስቆም ትችል ነበረ። ልጇንም ማስቆም ትችል ነበረ። አብሮኔ የሰሩት ሴራውን እግዚአብሔር ትዕግስት ይስጥሻ፣ ሁን ማንም በልጆች ሲመጣ ወደኋላ የሚል የለም። ትዕግስቱን ይስጥሽ። ተጠንቀቂ፣ የምትመልሽውን ነገር ተጠንቀቂ። ዝም ብለሽ ጠበቂ፣ መስመርሽን ይዘሻል አይደለብ፣ ህግ ላይ ያለ ነገር ነው። ከአንቺ የሚጠበቀውን ታውቂያለሽ። ጀርመን ላይ ከማንም ከእሷ የበለጠ ማለት ነው። ስለዚህ ረጋ ብለሽ ነገሮችን በመስመር መሄድ ብቻ። እሺ በጣም ብሩ ይነሽ መስሪው ታውቂያለሽ። አሎ ብሩ ወይ መስይ፣ እንዴት ዋልሽ? ሰላም ነሽ? እንዴት ነሽ? እናት እኔ መደውልልሽ ከአዲስ አበባ ነው። አመኝታ ሰዓቴ ነው፣ ግን ቀን ስታለቅሽ ስላየውሽ እኔ ሶስት ልጆች እናት ነኝ። በጣም ነው ያሳዘንሽኝ፣ አንጀቴን ነው የበላሽኝ። ግን አንድ ነገር መመክርሽ እንደ እናት እንደ ትልቅ እህት በጣም በደካማ ጎንሽ በየዋህነትሽ እየገቡ በተለያየ መንገድ ሲጠቀሙብሽ ያቸዋለሁኝ እና ቦታ አትስጭል። እንዲህ አይነት ነገር ልጆችሽም ዘላለማዊ አይደለም የትም አይሄዱ፣ ልጆችሽ ይመለሱልሽ። መንግስት እኳ ጣም የዋህነሽ እስከ ዛሬ ያልነገረችሽን አሁን መታ በዚህ ሰዓት አንቺን ጭንቅላትሽን ለማበላሸት ያደረገችው ነገር ነው። እሷንም እንደ ክሬዲት ይዘሽ ከሰው ጋር ትጣይ። አንቺን ለእግዚአብሔር ብቻ ጸሎት አድርጊ። የዋህነሽ እኔ ገብቼ አስተያየትን ሰጥቼ አላቅም፣ ግን የዋህነትሽን አልፎ አልፎ ሳይሽ ሰዎች በደካማ ጎንድሽ እየገቡ ነው የሚያጠቁሽ እና ጠንቀቅበይ። ልጆችሽ ይመለሳሉ። እግዚአብሔር እርዳሽ። ጸልይልሻለው። አይዞች ፍርዬ። እሺ፣ እሺ። እኔ ውድ በጣም ነው መስሄ። እሺ፣ እሺ። ደናደሪ። መልካም ለሊት ይሁን ፍርዬ። ያው ደህና ነኝ። እግዚአብሔር መስገን አለን ቆመን። ሁሌም ደና ሁኝልን ፈታ በይ እሺ፣ እንዳትጨነቂ አለንልሽ። ኢትዮጵያ፣ የኢትዮጵያ ሕዝብ አለልኝ እናቴ። ሳለቅስ ቢያንስ ያጽናናኛል እኮ። ዋናው ነገር ጸሎት ማድረግ ነው። እነዚህ ምቀኞች እንኳን ላንቺ ለራሳቸው እርስ በርሳቸውም አልሆኑም። ባለጌ ናቸው በጣም የእናትና የልጅ ፍቅርን ቢያውቁት እኮ እንደዚህ ሰው ላይ አይሰሩም። ታውቂያለሽ እናትና ፍቅሩም የላትም ያችም የልጅ ፍቅር የላትም። ይሄ ሁለቱ ሰይጣን ተገናኝተው ሆን ብለው ወደ ጌሙ ሊያስገቡሽ ፈልገው ነው። አትመኛቸውም። እኔ ምን ያደርጉልኛል እነዚህ ጋር መሰዳደብ ምን ያደርጋል ብለሽ ነው

ዩዘርዬ አውሩ እንጂ አሁን አለን። እኛ ከታች ታብታብ እያደረኩልሽ ወየ ወየ ዩዘር አሁን ውጭና በቃ ጌምሽን ተጫዋች። ከዚህ ርስ ውጪ በቃ ጭንቅላትሽ እንትን በቃም ተጫዋችኝ ና ፍቅራቸውን የሚገልጹበት ሰዓት ነው አሁን። እንደ ቤተሰብ መግባት አለባቸው። ከታች እንገልጻለን። ሁልሌ ጌም የለም ሁሌ ግን የለም። ቤተሰቦች እየገቡም መጫወት አለባቸው። ማናት ያቺ ቲክቶከርዋ ማናት? ሀቢባ ናት። ማናት ሀቢባ እኔ እንዴት እንደማደንቃት በቀደም እየሰደቧት ቤት ከፍቶ አርዕስት አድርገዋት ምንም በቃ ምንም መስሚያዋ ጥጥ ነው። እሷ ስራዋ ነው የምትሰራው። እና ስድብና አይነው ይገባኛል። ወትሆነ አታካ ያረጉት ነው? መጥቶ ሆነ ያፈረሱት ትዳሬን አፍርሰው ሁለ ነገሬን ያሳጡኝ። በአንድ ቀን አይተሻል፣ በአንድ ሌሊት ያ ይህ እኮ ልዩነት አለው እኮ። አይ ነው ግን ያንቺ ልዩነት አለው ግን። እነዚህ ምንድሆነ ፍርዬ፣ ኢግኖር ማድረግ ነው በቃ። ስለበለጥሻቸው፣ ስለ ዳንሽ፣ እዚህ ቁም ነገር ስለደረስሽ ነው። እና አውሪ በቃ፣ አንዳንድም ግስ እያስገባሽ ተጫውቺ፣ ፍቅራቸውን ይግለጹልሽ። ጌመሮችም በጣም ነው የሚወድሽ። በጣም እንደው እንደሁን እራሱ እየላከልኝ ነው እኔ ቆንጆ ደና እሺ፣ በቃ እሺ፣ እኔ ውድ በቃ አለው። እግዚአብሔር ገብርኤል ልጆችሽን ያገናኝልሽ። ማርያምን በጣም ነው እሺ፣ በጣም ነው የማመሰግነው። ቻው ቻው።